እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር አሳልፉታላችሁ። ባሃሮማያ ዩኒቨርሲቲ ወጣተ ቤተክርስቲያናችን ልጅ የእፉ ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። ከኦርቶዶክሳዊ አጨብጫቢ፣ አቃጣሪ፣ አለቅላቂ፣ እወደድ ባይ፣ ፈሪ ቅዘናም። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃለ ሰላም ጤና ስልም ቤተሰብ እንደምቆያቸው ልኝ ከመሸብ አዲስ ቪዲዮ ተመልሽ መጥቻለሁ። አሁንም እንግዲህ የወንድማችን ወፍሬ ጉዳይ ብዙዎችን እያነጋገርና እያስቆጣ ነው የሚገኘው። ቀን ፖስት ባረኮች ቪዲዮ ላይ እንዳሳያቸው እንግዲህ ሙስሊሞች ወፍ ይገደል እያሉ ተቃውሞ እንደወጡ መፈክር ይዘ እንደወጡ አሰምቻቸው ነበር። ተወሱ ነገር ብዙዎችን ኦርቶዶክሳውያን ቁጣ ቀስቁሰ ማለት ነው። እንዲሁም ደግሞ ወንድማችን ዘመርኩን ስለ እሼቱ የተናገሩ ነገር አለ። እሱ የማስመለክታቸው ነው የሚሆነው። እስ አንድ ቢሮ ያሳያችሁ። ሰላም አለይኩም ሰላም። ሙሳፊር ነኝ ማፍጠሪያ ሳታልፎብኝ ነው አስፈጥሩኝ። ባላ ገብርኤል ሙስሊም ነኝ። አንገት ላይ መስቀል፣ ጭንቅላት ላይ ቃጥያ ማነክ እሸቱ መለሰ ነኝ። እኔ እንደነንትና ሂጃቤን አድርጌ መንዙማ ባልልም ልክ እንደነከሌ በእነንትና መዝሙር ፎሎ ባለቃቅም፣ ለሙስሊም ወንድሜ ክብሬን ግን አልነፍግም። መከባበር ሌላ መዋደዱም ሌላ። ለመወደድ ብዬ ሂጃቤን አርጌ መስቀሌን አርጌ መንዙማስ አልልም። ሙስሊሙን ወንድሜ ነጠላን አድርጎ መዝሙር ዘምር ብትለው ዲኔ አያዘኝም እምነቴ አይፈቅድም ብሎ ይመልሰውም እና አሽቃብጤ ሆይ እንደምን አላችሁ? ፎሎ ለመለቃቀም እንቅልፍን ያጣችሁ መከባበርና እምነት በቅጡ ያለያችሁ ሰው አታሰናክሉ፣ የውሸት ኖራችሁ። ሰው አታሰናክሉ፣ የውሸት ኖራችሁ። እግዚአብሔር ይስጥል። በጣም አስተማሪ እና በጣም ፖዚቲቭ የሆነ ነገር ብያስባለሁ እና ብዙዎች እንግዲህ አሽቃበጡ የማሽቃበጥ ጥግ በዚህ በወንድማችን ነው ፍ ያመሰ የማሽቃበጥ ጥግ ስራችሁ ኦርቶዶክስ ዚህ አሽቃብጣል ሁ ስከቶ ድረስ ነውእና እንግዲህ ይህን ማስመልክተው ወንድማችን ዘመልኩ የተናገሩ ነገር አለ። ከዛ ፊት ግን እችታችን ስሟት ኦርቶዶክሳውያን እስቲ አንድ ቺ የካልሲኳስ የመሰለ ሴትዮ የምትለውን ሰምተን እንምጣና ምላችሁ ነገር ይኖራል። እናንተ እንደሁል ሁልጊዜው ኮፒሊንክ ሪፖርት ሼር እያደረጋችሁ ለብዙሀን እንዲዳረሳሉ ልኝ እስቲ የምትለውን ሰምተን እንምጣ። ኦርቶዶክስ እንዳንቺ አይነት ሰው የላት። ማተብሽን ፍቺ ላላችሁኝ ሰዎች ይሄው ማተቤን ፈታለሁ። ከዚህ በኋላ ላልመለስበት ማለት ነው። ከወቁ ግን በዚህ ማተብ ላይ እናንተ ናችሁ የምትጠየቁበት እናንተ ናችሁ የምትጠየቁበት። በቃ ላለም መለስበት ይሄው ማነሽ የገሌ አንድ ሃይማኖትሽ፣ ኦርቶዶክስ ለመሆንሽ ምንም ማስረጃ የለም። እንደዚህ ተሸፋፍነሽ ኒንጃ መስለሽ ቀርበሽ እንደዚህ አይነት ማተብ ምናምን የምትዩ ሲጀምር፣ ስለ ኦርቶዶክስ ስለ ክርስትና የገባሽ አይመስለኝም። ክርስትና ማለት እንግዲህ ለማስታወስ ያክል ሊቢያ ላይ ለሃይማኖታቸው ሲባል ለዚህ ለማተብ የታረዱ ወንድሞች አሉ። የገባቸው ሻሸመኔ ላይ ይህን ማተብ አውልቁ ሲባል መስዋዕት የሆኑ ወንድሞች እህቶች አሉ። ዝቋላ አቦ ካህናቶች በሃይማኖታቸው በዚህ ማተብ ምክንያት የታረዱ አሉ። እነዚህ ላብነት እንዲሆኑ ይስሩ። እኛ የኢየሱስ ክርስቶስ ልጆች ነን። ኢየሱስ ክርስቶስ በደሙ የዋጃት እስከ ሞት ድረስ ዋጋ የከፈለልን በማሰብ ነው ይህን ማተብ አንገታችን ላይ ያሰርነው እንጂ ለጌጥ አይደለም። ይሄ ማተብ ሞተን እስከ መቃብራችን ድረስ አብሮ የሚጓዝ እንጂ ይህን ማተብ ያሰርነው እኛ ክርስትና ገብቶን እስከ ሞት ድረስ ለወደደን የጌታችን የመድኃኒታችን የኢየሱስ ክርስቶስን ፍቅር በማሰብ ነው። ስለዚህ ላልቶ አይደለም የእኛ የታሰረው፣ አጥብቀን ያሰርነው ይህ ማተብ ከአንገታችን የሚወጣው አንገታችን ሲቆረጥ ብቻ ነው። ስለዚህ አንቺ አንድ እንደነገርኩሽ ኦርቶዶክስ አለሽ፣ ሁለተኛ ሰው ነበር እየተከተልሽ የነበረው እንጂ የድንግል ማርያም ልጅ ኢየሱስ ክርስቶስን አለ እየተከተልሽ ነበር። በሰው የተነሳ ሰው ተናገረኝ ብለሽ ማተብ እስከ መፍታት የሚያደርስሽ ነገር የለም ነበር። ማተብሽም ፈታሹ። ቀጣይስ ለምትይጅበት እምነት እንደዚህ ወለው አይነሽ። እዛም እኮ የሆነ ነገር ብታይ ዘለሽ እንዲህ ነው የምትይው። አቋሚ ኖሮሽ ወስኝ እና ሃይማኖት እንዲህ በቀላሉ የምትፈቺው የምታጠብቂው አይደለም። አንቺ የሚስማሩን ኮፍያ የመሰልሽ ልጅ ሲጀምር ስትታይም ኬሻ ጦር ነው ምትመስው። እና እንደዚህ በዚህ ልክ የሚያሽቃበጡ ሰዎችም እንዳሉ እንድታውቁ ብዬ ነው። አሁን እች ቤታችን እንግዲህ ማስማሚ በጠሰጁ በሰሞኑ ጉዳይ ተነሳስተው እንደዚህ አታርጊ እነሱን ነገር ስትናገር እንዲያርጊ እንደዚህ አታርጊ ምናምን ሲሏት በጠሰች ኦርቶዶክስ የምትለው እንግዲህ ምንም አይጎልብንም። እኛ ቢ በአንቺ ነፍስ መጥፋት ልናዘን እንችላለን። አይደለም እኛ መላእክትም ስለሚያዝ ነው። ግን እግዜር አምላክ እንግዲህ እውነቱን ገለጠው ወደ ቤት ሊመልስሽ ጽሎት እናረጋግልሻለን። እስቲ ወንድማችን ዘመርኩን የነሳው ነገር አለና፣ ከዛ ፊት ግን እነዚህ ሰዎች እና ማናቸው ነገር ሰሞት ጊዜ ይሄ ግለሰብ በመገደሉ ወላ በጣም ነው ደስ ያለኝ። አብዛኞቻችሁ ታቁታላችሁ። ይሄ ህዝብ والله አሁን ምናምን የሚሉ ነገር እንተውና ይሄ ግለሰብ መገደሉ በጣም ደስ ብሎኛል ብለው የኦፍሪ ፎቶ አስቀምጦ መናገሩ ምንድነው ደስ የሚያሰኘው የኦፍሪ መገደል ምን ድረስ የሰው መሞት ወይም የሰው መገደል ለዛም በሰው መገደል መሞት አይደለም እኮ መገደል ምን ደስ የሚያሰኝ በጣም ብዙ ይላል እነዚህ ቪዲዮዎች በጣም ብዙ ተገደለ ተያዘ እያመለጠ ያለ ከሀገር እየወጣ ያለ የሚሉ ወንድሞች ብዙ ሙስሊሞች አሉ በጣም ታሳፍራላችሁ እውነት በጣም እውነት ተውት የሞቱት ኢትዮጵያዊ ናቸው ያስብላችኋል ይሄ ነገር ምክንያቱም ተገደለ በጣም ደስ ብሎኛል ምን ደስ የሚያሰኝ ታዲያ ይሄን ለስ የሚያሰኝ እንደዚህ ነው የተማርከው፣ ትጀምርም በጣም የሚቀፍ ነገር ነው። እና ወንድማችን እሽቱ መለሰ እና ሌሎቻቸው አሽቃባዎች እነዚህ ነው እየደገፋቸው ያሉት፣ እነዚህ ተገደለ ደስ ብሎናል የሚሉት ሰዎች ነው እየደገፋቸው ያላችሁ። እርግጥ ነው መሬት ላይ ያለው ነገር እናውቀዋለን። እኛም ሙስሊሞች እህት ወንድሞች አሉ፣ ግን የእነሱትና ወንድም ጓደኛ መሆናቸው በኢየሱስ እንደራደረበትም፣ አሁንም ቢሆን ምንም አንደራደረበትም። ምንም ምንም ድርድር ያስፈልገው። እስቲ ዘመርኩን እንስማ እኛ የእናንተን ኢየሱስ እንደፈለግን ነቢይ ነው፣ ሰው ነው፣ ፍጡር ነው እንላለን። እናንተ የእኛን መሐመድ አትንኩ። እኛ የነቢያችንን ከነፍሳችን በላይ ነው የምንወደው። እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው። አሁን ያሉትን ፈርታችሁ፣ አሁን ያሉትን ቦታታዎች ፈርታ እነሱን ተማምናችሁ ከሆነ ትክክል አይደለም። ቤተ ክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትፀዳዱበትን ሀገር አንፈጥርም። ይህ ምን ምን ያናድዳል? እስኪ ንገሩ። ምን ያነጋግራል? የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህኛ ደግሞ ምላሽ ሰጠ። ያሁም በጣም በአጭር በአጭር ነገር ነው ምላሽ የተሰጠው። ይሄ ከመጣ በኋላ እስላሞቹ አንድ ላይ ቆመው ገደል ሲሉ የእኛዎቹ ደግሞ በጭባጫ አስመሳይ፣ አውርቶ አደር፣ ሌባ፣ ፈሪ ይመጣልህና ስለ ማህበራዊ ሕይወት ያወራል። እሸቱ መለስ እንስ እሸቱ መለስ እንስ ቡና እየጠጣ ይቀደዳል። አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ ላለፉት አስራ ሰባት አመታት የልብ ጓደኛ አንድም እስላም አንድም እስላም ወጥቶ አንድም እስላም ወጥቶ የእኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም ከኦርቶዶክሳዊ አጨብጫቢ፣ አቃጣሪ፣ አለቅላቂ፣ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አመድን ጀበል የጻፈ መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ ራሱ ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የእኛም ሼኮች የተናገሩ ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሆዱ የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ፣ ለአሜሪካ ቢያሰባስብ፣ ለእንግሊዝ ቢያሰባስብ ከእርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም→አናውቅም እንዴ የአሜሪካው ገዳም ሲሰበሰብ አንድ ሚሊዮን ብር ከላ ሰጠች የተባለው የተሰጠ ብር ነው እንዴ በምን እንደመጣ እናውቅም የደም የሚያፈላል አሁን ስለ ሶሻል ላይፍ ስለ ማህበራዊ ህይወት ስለ ኑሮ አይደለም የተናገሩት አንድም እስላም አንድም እስላም ወጥቶ አንድም እስላም ወጥቶ የእኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም ከኦርቶዶክሳዊ አጨብጫቢ፣ አቃጣሪ፣ አለቅላቂ፣ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ ራሱ ራሱ እሸቱን የጠየቀው ጓደኛዬ ነው ያለው። እስላም ወጥቶ የእኛም ሼኮች የተናገሩት ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይህን ሆዱን የሚመራው ሆዱ የሚመራው ሰብስክራይበርስ ሸቃይ፣ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት፣ ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተ ክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ አንድ ሚሊዮን ብር ከላይ ሰጠች የተባለው የተሰጠ ብር ነው እንዴ በምን እንደመጣ አናውቅም እንዴት እንደተመለሰ አናውቅም? ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም? አልሰማነውም አላየነውም ባለቤቶቹን አልጠየቅንም በብድር የተቀበሉትን ገንዘብ እነሸቱ እንዲያደርጉ እንደዚህ ያደረጉ ብሎ ፖለቲካ የሚሰራላቸውን አናውቅም ያለውን ኮተት አናውቅም ሰው በቤተ ክርስቲያን በልጽጎ ሰው በዚች ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ ወሃቢ ነው እንዴ አይደለም ይሄው ገታታ ኦርቶዶክሳዊ ነው ይኸው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ፣ በዛ ክሬዲት፣ በሌላ ስራዎቹ ተወዶ በትክክል ብዙዎችን የሚያናድድ ነገር ነው። ወንድማችን ሴቱ ያደረገውና

በቅድሚያ ጥያቄ ከመጠየቅ ልጀምር ነው ያው ይህንን ተመልክታችሁታል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናድርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድን ነው የሚያጋጥመው አረ ተውት በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል ይህንን ነው ግልጽ መበደል ነው ይህንን ነው ልጓም ያጣ ማንነት ነው ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ ነው እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። አረተው ይህ ነገር ይርከስ አያስኬድም። የምንለው በዚህ አይነት መንገድ የሚፈጸሙት ነው። በሐሮማያ ዩኒቨርሲቲ ወጣት የቤተ ክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለ ሐሮማያ ዩኒቨርሲቲ ሰምተናል። ለቤተ ክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ ነኝ ነው እንግዲህ እፎይ ይገረል ተብሎ በአደባባይ እንደይ ሰልፍ መውጣቱ ምንም ያስበ በመንግስት ሳታጅበት ሄዳለ፣ በመንግስት አካል ታጅበት ሄዳለ። እኛ ብንሆን ግን የሚታወቅ ነው። ወንድማችን ታስሯል እያሉ ነው ያለው። እኔ በዚህ ጉዳይ እና በዚህ ልክ ነው። እንደምትመለከቱ እንግዲህ ነገሮች እና በዚሁ ሰልፍ ላይ እንግዲህ ወይም በዚሁ በአፍጥር ፕሮግራም ላይ ስለያይ ነገር ተፈጠረ ትላንት ማታና በዚሁ ላይ እንግዲህ በእነሱም

መብራቶች እዩ። ባለፈው አመት እነዚህ መብራቶች አልነበሩም። መንገድ አልነበረ፣ የሳይክል መንገድ አልነበረም። ባለፈው አመት አዲስ ነው እና ይሄ ምንም እንትን አያስፈልግም። ሙሉ መረጃ ያሉ ነገር አዲስ እንደሆነ እና በዚህ ልክ ብጥብጥ በነሱ ማለት ተፈጥሮ ነበር። በነሱ ማለት ብጥብጥ አያገባንም። እኛ ሰላም ያደርጋችሁ፣ ደስ ሰላም ብትሆኑ ደስ ላይማኛ ለእናንተ ሞት አንመኝም፣ ውጊያ አንመኝም፣ ጦር አንመኝም። እኛ ፍቅር ነው የምንመኝላችሁ። ሰላም ያደርጋችሁ ነገር ግን በዚህ ወንድማችን ላይ ይገለ ተብሎ ሲነገር ማንም ያስቆመ አካል የለም። ማንም ይገለልፎ ይገለል እያሉ እዛ ወጥቶ ምስቃዳይ ወጥቶ ይገለልፎ ይገለል ሲሉ ማንም የሚያስቆማቸው አካል የለም። ይሄ በጣም የሚያሳዝብና የሚያሳዝን ነገር እንደሆነ እንድታቁ ፈልጋለሁ። ሌላው ደግሞ ስ ወንድማችን ይፍቅር ደምሳሽ ደግሞ ይሄ ነገር እንደሚፈታ አንድ አስቀምጠው ፖይንት አለና ስለተመቼ ነው ላሰማቸው ቁርአን ውሸት ነው፣ ቁርአን እንደዚህ እንደዚህ ይላል እያሉ ከእፎ የመጡ ብዙ አስተምሮች ሰው ተደናብሯል። እኔን ጨምሮ እንደውም ስፈልግ አጣውኝ። እዚህ ለምንድን ነው የሙስሊም አስተማሪዎች በዚህ ደረጃ እምናምናቸው ትልቅ አስተማሪዎች ይህን ነገር የማታብራሩት? እፎ የተናገረው ከዚህ አንፃር እውነት ነው፣ ከዚህ አንፃር ሐሰት ነው ብላችሁ ከመደንፋት ወደ ሌላ ስሜት ውስጥ ከመግባቱ ሰውን በዚህ አጋጣሚ ለማስተማር እድል ብዙ ሰው ይፈልጋል አለ እንደ ቁርአን ላይ ያለ ነው እውነት እና ያንን ብታደርጉ የሙስሊም ሰዎች መጥላቱ ጥሩ አይደለም። ሰውን ሃይማኖት የመጣው ሰውን ለመዋገድ፣ ለማፋቀር፣ ለማቀራረብ ነው እንጂ ይገደል ምናምን የሚል የተዛባ እና የተሳሳተ ነገር ባታወሩ ጥሩ ነው። ምክንያቱም ይሄ በትክክል አላህ የሚያዘው አይመስለኝም። ዘት ነው ሰው ይገደል የሚል ሳይሆን ሰው እንዲድን ነው ሃይማኖት የመጣው ሰላምና ፍቅር እንዲመጣ ነው። እና እባካችሁ የማብራራት ስራ ብትሰሩ ሙስሊሞች የሙስሊም በተለይ ትልልቅ አመራሮች ይህን ነገር እውነቱን የማውጣት ስራ ስሩ። ነሰማች ነው እንግዲህ ይሄ እፍ ምናምን ይቀመጥና አላህ ያዛሉ ያዘሚው ይቀመጥና በጣም ደስ ያለኝ ሀሳብ ነ ፖይንት ብዬ ያስ ነገር ምንድን ነው? እፎ፣ የተናገረው በዚህ አንፃ ውሸት ነው፣ በዚህ አንፃ እውነት ነው ብላችሁ ብትናገሩ ሼኮች። ይገደል ይታወጅ፣ ይታሰር። እሱ ሙሐመድ ተሰድቦ እንዴ ቤት ትቀመጣለ? አንተ ሙስሊም ሆነህ እንዴት ነብይ ተሰድቦ ቤት ትቀመጣለ? ምን ያህል ጎቦቾ ይጨፈጨፍ፣ ታሪክ የሁለት አረብ ወተት እንደዚህ በዚህ ልክ ሰዎች ላይ አመፅ የሚጨሩ ሰዎች አላችሁ። በጣም የምታሳዝኑ በጣም ሁሉንም መስያ አይወክልም። እሺ የምናገረው ነገር ቤት አይቀመጥ ብሎ ወጣቱን መቀስቀስ በጣም የሚያሳዝን ነገር ነው። እንደዚህ ከምታረጉ አንዳንድ ከእናንተ የማንጠብቅ ሰው በጣም እናከብራችሁ፣ ግን በዚህ ልክ ስህተት ነው። ይሄ እውነት ነው። ይቀር ይሄ ይቀር ይለው እናንተዎቹም አሉ። የእኛዎቹ በዚህ ስህተት ናቸው። ይሄ ይጠይቁልን ይጠየቁላቸው ፈለጋችሁ ብሏስ አለ ነው የሚያስፈልገው ከእናንተ። ስለዚህ በዚህ ልክ አይዱን ምን እንደምላችሁ ብቻ ብቻ፣ እግዚአብሔር ሰላሙን ይመልስልን ሰላሙን ያምጣልን ለማለት ፈልጋለሁ። እኛ ደሞ የእኛ ማሽቃበጥ በጣም በዛ ከምላችሁ በላይ በጣም በዛ። እስቲ ወንድማችን ዲያቆን ዘማሪ ምን እንስማ። በእምነት የማይመስል እንኳን ፍቅረኛ ባለመያዝ እንኳን አረዳናቸው ዛሬም ኦርቶዶክስ ነኝ ጓደኛ ሙስሊም ነው እኔ ፍቅረኛ ምናምን ሙስሊም ናት ፍቅረኛ ምናምን ነገር ፕሮቴስታንት ነው ዛሬም በዚህ እንኳን አልረዳናቸውም በዚህ አልረዳናቸውም ተዉት ሌላ ነገር ተዉት ኦርቶዶክስ ሆኖ እንኳን በመቆም አልረዳናቸው በመሆን ወይ እንደ ሴቶቹ እንደ ሴቶች የሚያደረጉት መሰርች አይችል በእውነት እንዲታረጋለሁ ከአንባላ ራሴን ልጠብቅ ቢያስ ለራሴ እንኳን ልቡን ማለት እንኳን አልቻለም። ዛሬ የሚታዩት እኔ ኢንቦክስ ላይ የሚላክልኝ ጥያቄ በሙሉ ብታዩት እንደው ዘጠና ፐርሰንቱ ብታዩት ዘማርያም ፍቅረኛ የሙስሊም ነው። ዘማርያም ጓደኛ የፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ቅበት እንኳ ሊሰራበት ቀርቶ መቆም እንኳን አልቻለም ዛሬ ስለዚህ ድካማቸውን ዱጋመድ እያደረገ ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤት ተገናኝታለ ይላል። ቆሙ፣ መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ። በቀኔ ግልጽ ነው የምነግራቸው። መጀመሪያኛ እንቁም። አንቺ ራስሽ ገና መቀብ ቀጠልሽ፣ መቆም አልቻልሽ። እላይ ደግሞ እናንገጣል። እንደሞ እኛ መጀመሪያ የሚሰራ ነው ገና እኮ አንቺን እኮ ከዛ መና ሊወስድሽ ጨራሽ ሊነጥቅሽ እኮ እነማማ ኧረ እባክሽን ተይ። ከዚህ ጓደኛሽ ገና እያፋለቅን እኮ ገና ማላቀቅ ገና ኧረ እባክሽ ጥንቃቄ አድርጊ እባክሽን። እገሊትን ጠይቋት፣ እገሊትን አናግሯት፣ እገይን አናግሩት። ደግሞ እኮ የሚገርማን ማን ቢሆን ጥሩ ነው? የሆነ ዝም ብሎ እኮ አለማዊ ሰው ምናምን እኮ ጥርስ እኳ አለም የሰንበት ተማሪ የሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው። ጓደኞቻቸውን በዚህ ሆኑት አባሳረን የምናየው ስለዚህ፣ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማ ማየት ድካማቸው እንዲገባን ከፈለግም የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ ቢያንስ እንኳ እኔ የፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለበት መሆን አለባት ከሚል እንኳ መነሳል ከሄድኩ እንኳ እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰንት እንደሆነ ማድረግ ከዚህ በኋላ ውቀስ

በቃ እግዚአብሔር አተርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ ፎይ ሞት እኮ ናለ ያቺ ቅጻት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት መዝሙር እንደተናገረ ወጥመድ ተሰበረ እኛ መለጠ ነው ያለው። ወጥመድ ተሰብሮ ነው እንጂ ሞት ሉት ቅጽበት ናት። አለቀ። ነጋው ማማይ ካለፈች በኋላ እንደዚህ ሆነች። ባባ ምንም አይጠቅምም፣ መተካት ነው የሚጀምሮ ምንድን ነው? እኔ ኦርቶዶክስ ክርስቲያን ሆኜ የእነሱ እቅበት ወይም ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞችን በመታደግ እተባበራለሁ። ለወንድማችን እንዲያቆን ዘማሪ ቃሎት ያሰማለን። የሰባችን ነዊሲ ነበር። ሀሳባችን በኮመንት ያስፍሩልኝ። በቀጣይ ባሪፍ ለማስተማሪ ቪዲዮ እስከምንገበረስ ሁላችሁም ቪዲዮ ላይክ እና ሰብስክራይብ ማድረግ እንዲረሳ። የእግዚአብሔር ሰላም ከእናንተ ጋር ይሁን ጨርቆ